የታጠቁ ኃይሎች ድንገት በከፈቱት ተኩስ 29 ንፁሃን ዜጎች ተገደሉ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዓብይ አህመድ ተናገሩ። ኢትዮጵያ የቀጠናው የኃይል መሪ ለመሆን ከሩሲያ ጋር እንደምትሰራ አስታወቀች። እነዚህንና ሌሎች ትክክለኛ ወቅታዊ እንዲሁም ታማኝነት ያላቸውን መረጃ ታገኙ ዘንድ አብራችን ቆዩ። የእሁድ ምሽት ጸጥታ በድንገተኛ ጥይት ሲሰበር በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ የሃሎ ድንቂ ቀበሌ ነዋሪዎች ህይወት በአንድ አፍታ ወደ ቅዥት ተቀየረ። ፀሐይ ገብታ ጨለማ በነገሰበች በዚያች ምሽት አብዛኛው የአካባቢ ማህበረሰብ ከዕለት ውለው አልፎ በየቤት ተሰብስቦ ነበር። ነገር ግን ከምሽት ሁለት ሰዓት ግድም በልዩ ስሙ ዳርጌ በሚባል ስፍራ የሞት መልክተኞች የሰፈሩን በር አንኳኩ። የታጠቁ ኃይሎች ድንገት በከፈቱት ተኩስ የንጹሐን ጩኸት የለሊቱን ጸጥታ ገለበጠው። በቅጽበት ከሀያ በላይ ህይወት ተቀጠፈ። በማግስቱ በየጢሻው አስከረን ሲፈለግና በየሆስፒታል የቆሰሉ ሰዎች ህይወት ሲያልፍ የሟቾች ቁጥር ወደ 29 አሻቀበ። ሰላማዊ ዜጎች በጨለማ ገብተው ነው የፈጇቸው ሲሉ የተናገሩት አንድ የጥቃቱ ሰለባ ቤተሰብ የሐዘኑን ጥልቀ ጥልቀት ለመግለጽ ቃላት ያጥራቸዋል። ከሟቾቹ መካከል አብዛኛዎቹ ህጻናት፣ ታዳጊዎች፣ ተማሪዎችና ሴቶች መሆናቸውን የሰቆቃው መጠን አጉልቶታል። ስድስት የማይሞሉ አባወራች ሲገደሉ ቀሪዎቹ ገና ዓለምን ለማየት ብዙ ይቀራቸው የነበሩ በምንም ፖለቲካ ውስጥ ያልነበሩ ንጹሐን ነበሩ። ይህ ባህሎ ድንቂ ቀበሌ ላይ የደረሰው የመጀመሪያው ጥቃት አይደለም። የአካባቢ ነዋሪዎች እንደሚሉት ጥቃቱ የሚፈጸመው ከአጎራባቸው የማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበስኪ ወረዳ ወሰን ተሻግረው በሚመጡ ታጣቂዎች ነው ብለዋል። ችግሩ ስር የሰደደና የበቀል ሰንሰለት ያለ ይመስላል። ተማሪዎች እንደሚጠቁሙት የአሁኖቹ ጥቃት አድራሾች እንደ ኢትዮጵያ አቆጣጠር ሰኔ 2016 ዓ ም በዚሁን ወኑ ወረዳ ቆንደላ ቀበሌ በአንድ የሰርግ ስነ ስርዓት ላይ ቦምብ ተወርሮ ሙሽሮቹ ጨምሮ 36 ሰዎች ከተገደሉ በኋላ ከአካባቢ የተፈናቀሉ ሰዎች ሊሆኑ ይችላሉ። ከዚህም አስከፊ ክስተት ወዲህ አካባቢው ከጥቃትና ከግድያ ዜና ተለይቶ አያውቅም ብለዋል። እነዚህ ሟቾች ምንም ጥፋት የሌለባቸው ናቸው ያሉት አንድ አስተያየት ሰጭ፣ ከ3 እስከ 14 ዓመት ያሉ ህጻናት ምንም ውስጥ ይሆናሉ ተብሎ ይታሰባል ሲሉ በምሬት ይጠይቃል። ይህን ጥያቄ ጥቃቱን በማለት ማንነትና በጥላቻ ላይ ያነጣጠረ መሆኑን እንጂ ሌላ ምንም ምክንያት እንደሌለው ያመላክታል። የጥቃቱ መደጋገም በአካባቢው ማህበረሰብ ላይ ከባድ የስነ ልቦና ጫና አሳድሯል። በተለይ አሁን ምርት በሚሰበሰብበት ወቅት የተቃጣው ጥቃት ገበሬው ተረጋግቶ የአመቱን ልፋት እንዳይሰበስብ ያደረገ ፍርሃትን የዘራ ነው ብለዋል። የመንግስት የጸጥታ አካላት በማህበረሰቡ መሃል ግጭት እንዳይፈጠር ጥረት ሲያደርጉ ቢታዩም ችግሩን ስር ነቅሎ ዘላቂ መፍትሄ ለማምጣት የተደረገው ጥረት ግን በቂ እንዳልሆነ የነዋሪዎቹ ስጋት ይመሰክራል። ዶችቬሌ የወረዳውን ባለስልጣናት ለማግኘት ያደ የተደረገው ጥረት አለመሳካቱ ማህበረሰቡ ከመንግስት አካላት ግልጽ መረጃና መፍትሄ እየጠበቀ መሆኑን ያሳያል ምንም እንኳን የሁለቱ ክልሎች የጸጥታ ኃይሎች በቅርቡ በወልቂቴ ከተማ ተገናኝተው ቢመክሩም የሀሎ ድንቂ ነዋሪዎች ግን አሁንም ስጋት ላይ ናቸው ለእነሱ ዋነኞቹ ጥያቄ አንድና አንድ ነው መቼ ነው ሰላም ወጥተን የምንገበው መልስ የሚሰጣቸው አካል ግን እስካሁን አልተገኘም ኢትዮጵያ የቀጠናው የኃይል መሪ መሆን ምኞቷን ከግብ ለማድረስ ከርሷ ጋር የኒውክሌር ኃይል ማመንጫ ጣቢያ ለመገንባት የሚያስችል ስምምነት መፈራረሟን አስታወቀች የስምምነት ኢትዮጵያ ከውሃ ኃይል በተጨማሪ አማራጭ ኃይል ምንጭ በማዳበር የኢኮኖሚ እድገቷን ለማፋጠንና በምስራቅ አፍሪካ ያላትን የኃይል ላኪነት ሚና ለማጠናከር እንደሚያስችል ተገልጿል። ይህ የተገለጸው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ነው። የውጭ ጉዳይ ሚኒስትር ዴታው ለስፑትኒክ አፍሪካ እንደተናገሩት ይህ የኒውክሌር ኃይል ማመንጫ ፕሮጀክት ኢትዮጵያ በክልሉ ያላትን የኃይል ላኪነት ደረጃ ከፍ ያደርገዋል ብለዋል። ስምምነቱ ከሰሃራ በታች ላሉ የአፍሪካ ሀገራት የላቀ የኒውክለር ቴክኖሎጂን የሚያስተዋወቅ ሲሆን ከታላቁ የሕዳሴ ግድብ በመነጨ ኃይል ለኬንያ፣ ለጅቡቲና ለሱዳን እየተደረገ ያለውን የኤሌክትሪክ ሽያጭ የሚያሟላና የሚያጠናክር ነውም ተብለዋል። ተንታኞቹ እንደሚሉት ኢትዮጵያና በዋናነት በውሃ ኃይል ላይ ያላትን ጥገኝነት ለመቀነስ መፈለጓ ለዚህ ስምምነት ዋነኛ ምክንያት ነው ተብሏል። በተደጋጋሚ በሚከሰት ድርቅ ምክንያት የውሃ ኃይል አቅርቦት ሲስተጓጎ ስለሚችል እንደ ኒውክለር ያለ አስተማማኝና ቋሚ የኃይል ምንጭ መኖሩ ለሀገሪቱ የኢንዱስትሪና የቴክኖሎጂ እድገት ወሳኝ ነውም ተብሏል። የኃይል ማመንጫው የኢትዮጵያ የኢንዱስትሪ መስፋፋትና ዘመናዊነትን የመደገፍ ሰፊ ዕቅድ አካል ሲሆን የኒውክሌርና የውሃ ኃይል መማጣመር በመላው አፍሪካ ለሚታሰበው የቴክኖሎጂና የሰው ሰራሽ አስተውሎት እድገት መሰረት ይጥላል ተብሎ ይታመናል። ከኃይል ስምምነቱ ጎን ለጎን የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በአፍሪካ ቀንድ ወቅታዊ የጸጥታ ሁኔታ ላይ ተወያይተዋል። የኢትዮጵያ ወገን በቀጠናው ባሉ ግጭቶች ዙሪያ ለሩሲያ ማብራሪያ መስጠቱን ሰርጌ ላብሮቭ ገልጸዋል። ላብሮቭ በበኩላቸው በአፍሪካ ሀገራት መካከል ያሉ ልዩነቶቹ በሰላማዊ መንገድና ዓለም አቀፍ ግን ሙሉ በሙሉ ባከበረ መልኩ ብቻ መፈታት እንዳለባቸው ተስማምተናል ሲሉም ተናግረዋል። ይህ የላብሮቭ አስተያየት ሩሲያ በአፍሪካ ቀንድ በሚታዩ ውጥረቶች በተለይም በኢትዮጵያ በኤርትራና በሶማሌ መካከል ራሷን እንደ ሰላም አደራዳሪና ቁልፍ የጂኦፖለቲካ ፖለቲካ ተዋናይ ለማስቀመጥ ያላትን ፍላጎት የሚያሳይ ነውም ተብሏል። ስምምነቱ በኢትዮጵያና በሩሲያ መካከል እየጠነከረ የመጣውን የስትራቴጂካዊ ግንኙነት በድጋሚ ያረጋገጠ ሲሆን ኢትዮጵያ የኢኮኖሚኝቷን ለማሳካት የምታደርገውን ጥረት ወደ ላቀ ደረጃ አሸጋግራር ተብሎ ይጠበቃል። በመጨረሻ ኢትዮጵያ ውስጥ ባለው የፖለ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዓብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የአገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ዓብይ አህመድ አንዱም አገሩን አያውቁም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር ዓብይ አህመድ ንግግር የተሰማው በኦሮሞ ክልል ባሌ ዞን ባደረጉት የሶስት ቀናት ጉብኝት ወቅት በተካሄደው ውይይት ላይ ነው። ሰኞ ጥቅምት ስሎ 18 ዓ ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስተር ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዲግ ባለስልጣ ባለስልጣናት የተሳተፉበት ነው። ሁለት ሰዓት ገደማ የሚጠጋው የውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶች ማልማትና መጠቀምን በተመለከተ ነው። በመጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ እንደ ሌሎቹም ተሳታፊዎች ሁሉ በአካባቢ ያለው ሀብት በሚገባ ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አዊ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳም ጠቅሰዋል ጠቅላይ ሚኒስትሩም የሚወሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አ ተቀመጥም እናለማለን የሚል እንደሆነም ገልጸዋል።